ረቆታገሩ የሚያምረው ቀዬ ረውዳው ሰፈሩ ሚንበሩ ምሕራቡ የበረታትሩ ያለምለሙ ጨፌ ምስክና አምበሩ ንጉሱ ያሉበት ጨረቃው ጀንበሩ ውደታው ያደባው ውደታው ያደባው በየደረሰበት ያሰኛዋል ጀዝባውን እንደ ገደሏ አይታገደም ባው ሰማው ሲነሳ ሆዱን ያባባው ቢጠሩት አይሰማ ቢመክሩት አይገባው ቀልቡን ትዝ ያለው ረውጣና ጎባው ይላልን ገናኝ ልምጣና መሐመድ ይላልን ገናኝ ልምጣና

ደገ ተማረኩኝ ዓለሙን አሟልቶ ኑሩን አጮለኩኝ ንግሮች ነቅየ ወደ እሱ ኑሮትኩኝ ያን ያዘመደኝን ፊቱን አስተዋልኩኝ ናትኩሬ ለማየት ሀይባውን አልቻልኩኝ ነተተ ወዳ ያለን ተውኝ አነካኩኝ ምን ነው የዛለታ እፊቱ በሞትኩኝ የሆን ነበር ሞቴ ባዴህና

ሸውቁን ደሳትለሶ አሚርን ከየመን ወሰደው ቀስቅሶ ገደለው ቡራዒን አካሉን አፍረሶ ቡሰይርን ደገመው ሌት ቀና አስለቀሶ ሷሒበል ወራቅን ጉበቱን አፍረሶ ስንቱን ፈነገለው ንጉሥ ላይ ተኩሶ ምነው በወሰደኝ እኔን ተዋውሶ ገዳ የነብዬ ጌታ የነብዬ ወዳጀው ያለቅሳል። ወይ ባየተመኘ ይላል፣ ምን ፈቀደኝ ረውዳውን ያየ፣ ለካታ ወጣለት ዛተውን ያገኘ፣ ቢሞትም ግድ የለው ሐያቱን ቢቆይ አይሹ የሰዓዳ ሆነና፣ ሙሐመድ አይሹ የሰዓዳ ሆነና፣ ሺሊላ ሺሊላ

አንቱ ነሁ ኰላሉ ሹምሽሩበ አንቱ ነው ነብዩም ሙርሰሉ ዓቢዱም ዛሂዱም ዓሪፉም ኩመሉ የሁሉ ማገኛ ገኛ ሰበቡነው አሉ ሙሒቦቹ ሁሉ ቀለጡ አለሉ ንና ሓጃ ረቡ ወደዛው ሳባሉ ንና አሕመድ አልሃዲ በጥዋት ኮለኮሉ ጦይ ባላይ ቁጭ ብሎ ወይ ባላይ ቁጭ ብሎ በኋላም በፊቱ ፋኑስ አስተክሎ ሸውቁ ስንቱም ፈጀው ኩላሊቱም ብሎ ያለቅሳል ወዳጅ ይኹ ሓበሻ ቁጭ ብሎ ጀማል ሆይ ይምጣና ይውሰደዋ ብሎ እንባውን ይትረገው አይዞህ አይዞህ ብሎ እኔ ወዳጅ ዘንዲያ ትደርሳለህ ብሎ እኔ መልካም ቤቱ ሀገር

ቀልቡነዋ ላይ አይኑ ያየ ጊዜ የሐድራ ሰላይ ጆሮው ስታዳምጥ የሐድራ ሸላይ ልብረር ልብረር ይላለ ከመሬቱ ላይ እንምባው ገንፈል ይላለ። በጉንጮቹ ላይ በቀራም ዘበኛ ሐድራ ተከባለች። እንልፊካት ዳር አዳራሽ ጋር ቤታ ሰርታለች። ከሁኑን እየዞረች ኢለየተላለች ሐበሻ ተሻግራ ጎበዝ ትመርጣለች። ፊትነ ቦረ ዐይን ተማረኩንዲ አለች። በሐረር ላይ ዘልቃ አልጋዋን ተክላለች። በአሕመድ ብኑ ሷሊሕ ጨሪዋን ሰላለች ሰርፋዋን ደልድላ

ሳያስቁማላቸው የሰራ ከላቱን በቁሙ ጠባቸው በጀማሉ ጥዩ ወኔውን አለችው ሀድራ ጉዲዛ አለች ሀድራ ጉዲዛ አለች ሃይባና ኑር ለብሳ በጇ ጦር ይዛለች መርፍም መትረየስም አስጭና ይዛ ይዛለች። እንኳን ተኩሳና ባይኗ ትገላ አለች። ደጋግ ያለበትን ፈልጋ ታውቃለች። ናጊጣ ተኩላ ጫሊ ዘበናለች። በመደዶች ይፍራ ፍራ ታዋክበው አለች በአረባ ጀማ

ሺሊላ ሺሊላ ያ ሸፊያ አልኸልቂ ንደ ላህ ሙሐመድ መሊሃ አልወጂ እንደ ጦይባ ስፍራ ደማ ቃለዋይ ጥላት አስመስሎ ወዳጁን ገዳይ በሓድራ ወሩሮ በጀማል ሰላይ ወዳጇን ኳልኳይ ተብላ ተወቹን መርጠሽ ወዲህ በይ ደጋ ያመልጣትም ዘልቃ ላይ ጫሊ ላይ ታዋክበዋለች ሰፍራ ለቦ ላይ ዛሄር ደህና መስሎ ውስጡን ባሕር ላይ ያያት ቅማት ገዳይ ልጅ ተዋሎይ ሙቶ አይቀርም ወዳጅ እሰው አገር ላይ ይሄዳል በሐድራ